ድንበር ተጋሪ ያልሆኑ ሀገራት ወደ ቀይ ባህር አይመጡም። ራሱን ደገመው፣ ግብጽ ብላ ጽፋው ማለት ቀለሙ ሳይደርቅ ደገመው። ኤርትራን ምሽጋችሁ፣ ግብጽን ሀገራችሁ ያደረጋችሁ እስኪመስል ድረስ ለግብጽ ህልውናና ለግብጽ ዘላቂ ጥቅም እንዲህ አድርጋችሁ ሌሎች ቀጠራው ላይ ያሉ ሀገራትን ሀቅ ለመጨፍለቅ ተባብራችሁ ስትቆሙ ከማየት በላይ ተላላኪነት የለም። አጆ ወደ አፎም ወደ ኤሬ የአፍሪቃ ከኢየሱስ በታች አንተ ነህ እኮ እዚህ ምድር ያለኸው። እኔ እንደዚህ ብላ የተናገረችው ሴትዮ አመጣላቸዋለሁ ሰው የሌለበት ሀገር ታቅፈ ኤርትራ ውስጥ እኮ ሰላም አይደለም ያለው፣ ድንዛዜ ነው። ሱዳንም ደቡብ ሱዳንም ኢትዮጵያ ውስጥ ጉዳይም የሚያተራምሰው ማን ነው? ስለ ምዕራባውያን ስለ ምናምን አንድ ስለ ኤርትራ እኳ አያወራም። አንድ ኤርትራ ውስጥ ስለሚጀምረው ፕሮጀክት ምናምን እኳ አያነሳም። ለኢሳያስ ጥብቅና ለመቆም የሚዳዳቸው ሰዎች በጣም ነው የሚያስቡኝ። ተመልሰህ ማትገባበት ሀገር ፈጥሮልህ ሀገርን ማየት ማትችልበት ሁኔታ ተፈጥሮ የገዛ ዘመድና ቤተሰቦችን ሶስተኛ ወገን ሀገር ላይ ጠርተህ ለሰላምታ ሰላም የምትል ሰው እንዲህ አይነት የለየለት አምባገነን ለማሞካሸት ከዳዳ ህዋት ለትግራይ ህዝብ አትጠቅምም። ህዋት ከዚህ በላይ ኤግዚስት ማድረግ የለባትም ካልክ ትገላለች። ሀራ መሬት ላይ መተኮስ ጀምራለች። ሀራ መሬት ላይ መተኮስ የጀመረችው ደግሞ በኢሳያስ ቀጥተኛ ትዕዛዝ ለሻዕቢያ ብላ የትግራይ ህዝብን መውጋት ጀምራለች። ሀራ መሬት ያሉ የትግራይ ወጣቶች የትግራይ ህዝብ አንድ አካል ናቸው። ነገ ወደ ተቀረው የትግራይ ህዝብም ትቀጥላለች። ደብረ ጽዮንን ይዘህ የምታሸንፈው ትግል የለም። በኢትዮጵያ በጀት በኢትዮጵያ ገንዘብ በኢትዮጵያ ሀብት ኢትዮጵያ ላይ ጠላት ሆኖ መምጣት ይህ በጣም ትክክል አይደለም። ውሃት እኮ ጊዜዊ አስተዳደሩን ተከልላ በያዘችው መንግስታዊ መዋቅር እኮ ነው ይህን ሁሉ ብጥብጥ የምትፈጥረው። የትግራይ ህዝብ በአማራጭነት የሚሰማው የሚቀበላቸው ከህዋት የተሻለ ተደማጭነት ያላቸው ኃይሎች መሀል ሀገር አሉ። አሁን ህዋት አስተባብራ የትግራይን ህዝብ ቢዛ ለሻቢያ ልትዋጋለት አትችል። በታሪኳ የሚወሳ ረግ ኖረችው ወደፊትም የምታደርገው እሱ። ግን አሁን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 በራሳችን ቋንቋ በራሳችን መንገድ እንመለከታለን። በርካታ ጉዳዮችንም እናነሳለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃለን። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም የበለጠ እንድንሰፋ የበለጠ እንድንጠልቅ ያግዘናለን እና እሱ እንድታደረጉልን ጠይቄ ነው መጀመሪያው። ዛሬ በጣም በርካታ ጉዳዮችን ነው የምናነሳው። ሻዕቢያንም ህወሀትንም በገዛ አፎቻቸው ማንነታቸውን እናስነግራቸዋለን። የኤርትራው ማስታወቂያ ሚኒስትር አንድ ነገር ብለው ዋሽተዋል። ኢሳያስ እሱን ደግሞ ውሸት ነው ብለው አጋልጠዋል። በተግባር ነው ያጋለጡት። እሱንም የምንመለከት ይሆናል። በድጋሚ ላይክ ሸር ሰብስክራይብ አርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ። ወደ ዋናው ጉዳይ ከመግባቴ በፊት ግን እስክሪኑ ላይ እንደምታዩት ኦቦ ጀዋር መሐመድ ትላንትና ዩትዩብ ጀምረዋል። ዩትዩብ ጀምረዋል። ዩትዩብ ላይ ትንታኔ መስጠት ጀምረዋል። እንደምታዩት ስክሪኑ ላይም ላይቭ ላይ አንድ መቶ ስምንት ሰዎች እየተከታተሏቸው ነበረ። ጥሩ ነው ጥሩ ነው አቶ ጀዋር መሐመድ እየሄዱ የሰው ኮንተንት ማድመቂያ ከሚሆኑ እኛም ያልነው ይሄን ነው። የራስዎት ነገር ቢጀምሩ ጥሩ ነው። በቃ ይሄ ነው ትክክለኛ ቦታዎት። አሁን ሀገር ስለመምራት ምናምን እንዳያወሩ እንዳያወሩ አሁን ከከተራቪ ጋር ምናምን ምናምን ራስዎትን ለማስተያየት እንዳይሞክሩ ይሄ ነው ትክክለኛ ቦታዎት። ድሮም እያልን የነበረው ይሄንን። እርሶ አክቲቪስት ኖት። ካልኩሌተሩን ሰራሁት እንትኑን ሰራሁት የሚሉትን ነገር ይተዉትና አርፈው ቁጭ በሉ እያልን ነበር ያው በስተመጨረሻ እንትንለዋል። ይሄን ነገር ያመጣሁት ግን ሰሞኑን አንዳንድ ሰዎች አምባሳደር ዲና ሙፍቲን ቲክቶክ ላይ ያየናቸው ብለው እንትን ሲሉ ነበር። ምን ነው አሁን፣ ያው በጣም እንትናችን ነው የምትሉት ሰውዬ ዩትዩብ ላይ መቶ ስምንት ሰዎች እንዲከታተሉት እንትን ሲል ነበረ። ጥሩ ነው ይሄ ነው የሚሻለው። ይችኑ አጥብቆ መያዝ ነው። አሁን ማውራትም እንትን ማለትም ከዩትዩበሮች ጋር ምናምን ነው የሚያዋጣው። እሱ ነው እንደ ዩትዩበርም ለመሆን ሲቃጣው ነበረ። በቃ ይሄ ነው አሁን እኔ ማለት ተፈልገው እንዲህ ሰው ቦታውን ሲያውቅ በጣም ጥሩ እንዲህ ቦታው ቦታ ቦታውን ሰው ሲለይ ሚናሚናውን ሲለይ ሲላይ በጣም በጣም በጣም ጥሩ ነው። ሀገር ይመራል ሀገር ይመራልው ይመራል ምናምን የምትሉት ተፈጥፍጦላችሁ ይሄን ሆኖላችኋል። በፍጹም ከዶክተር አብይ ጋር ለማስተያየት አትሞክሩ። አይመጣውም፣ ስለማይሆን ነው። እንደዚህ ሰው በኪሎ ነው መግጠም ያለበት። ቦክሰኛ ራሱ በኪሎ ነው የሚገጥመው፣ ያለ ኪሎ አይጋጠምም ለለኪሎ ከገጠመ ችግር ነው። እና አቶ ጀዋር በጣም ትክክለኛ ወታ ላይ ነው ያለው። ኔክስት አፕታ ባርጉ አንድ አንበሳ አንድ አበባ ምናምን እያሉ ቲክቶክ ላይ እናያቸዋለን ብለን እናስባለን። ወል እንግዲህ ጥሩ ነው ለማለፍ ነው። ዋነኛው ጉዳይ ግን ሌላ ነው። ሁለት ተላላኪዎቻቸውን አሜሪካ ያሉ አፎቻቸውን፣ ሁለት ተላላኪዎቻቸውን ምስክር አርገን ሻቢያን ህዋትንም እንትን እንለዋለን። የኤርትራ ማስታወቂያ ሚኒስትር አቶ የማነ ተላላኪ አትበሉን ብለዋል ትዊተር ላይ እኛ ተላላኪ አይደለንም ተላላኪ ይሉናል እኛ ግን ተላላኪ አይደለንም ለሁለት ሀገራት ግንኙነት ነው ግብፅ መሄድ ነው ዝም ብለው ተላላኪ ይሉናል ብለዋል በጣም ነው እንደ ተላላኪ ስንላችሁ የተሰማችሁ ብሎ መጠየቅ በጣም ወሳኝ ነገር ነው ግን ማን ተላላኪ አላችሁ እኛ እኮ አላልንም ተላላኪ አላልናችሁም ማለት እኛ አላልናችሁም ተላላኪ አላልናችሁ እኛ ብለናል አላልንም እራሳችሁ ናችሁ ተላላኪ ሆናችሁ የምትመጡት ለምሳሌ እኛ ተላላኪ ስላልን ተላላኪ አትሆኑ እናንተ ተላላኪ አደለንም ስላላችሁም ተላላኪ ከመሆን አትድኑ ከሁለቱም የሚያስመልጣችሁ ተግባራችሁን ሁለቱንም የሚያደርጋችሁ ድርጊታችሁን እንዴት ተላላኪ እንደሆናችሁ ደግሞ እንንገራችሁ በማስረጃ ከአራት ቀን በፊት ግብፅ ምን አለች የቀይ ባህር ድንበር ተጋሪ ያልሆኑ ሀገራት ምናምን ምናምን ወደ ቀይ ባህር አይመጡም፣ እስከ ፍርድ ቀን ኢትዮጵያ ተዘግቶባት ነው የምትኖረው፣ ምናምን ምናምን አለች። እንደውም ሆርን ሪቪው ከሰሞኑ ሰፋ ያለ ሀተታ ይዞ ወጥቶ ይሄ የግብፅ የድንበር ተጋሪ ያልሆኑ ሀገራት ድንበር ተጋሪ ምናን የሚል ከፋፋይ አጀንዳ ጠብ የሚያመጣ ነው ያለ፣ ኢትዮጵያ የቀይ ባህር ደህንነት መከበርም መጠበቅም አይችልም የሚል ሀተታ ጽፏል። ግብፅ እንዲህ ባለች ማግስት ሀገሩ ግብፅ የነበረው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቃለምልልስ ሲያደርግ ምን አለ? ድንበር ተጋሪ ያልሆኑ ሀገራት ወደ ቀይ ባህር አይመጡም። ራሱን ደገመው። የቀይ ባህር ወሰን ተጋሪ ያልሆኑ ሀገራት ወደ ቀይ ባህር ወሰን ምናምን አይመጡም። ግብፅ ብላ ጽፋው ማለት ቀለሙ ሳይደርቅ ደገመው እና እኛ ምን ተላላኪ ብንላችሁ ባንላችሁ ከዚ የተሻለ ምን ትሰሩ? ከፍ ማድረግ ፈልጋችሁ ነው የተላላኪነት እንትኑ ሌቭሉን መስቀል ነው የፈለጋችሁት። በዚህ በጣም አነሳችሁ። እኛ አላልናችሁ፣ ራሳችሁ ነው ተላላኪ የሆናችሁት። ራሳችሁን እንችላችሁ ነው የምትላላኩት። ራሱ ማለት እንዲህ መላላክ፣ ሰው ሲላላክ አይቻላቅም ነው ሰቅላችሁታል ተላላኪነትን ማለት ኤርትራን፣ ምሽጋችሁ ግብፅን፣ ሀገራችሁ ያደርጋችሁ እስኪመስል ድረስ ለግብፅ ህልውናና ለግብፅ ዘላቂ ጥቅም እንዲህ አርጋችሁ ሌሎች ቀጠናው ላይ ያሉ ሀገራትን ሀቅ ለመጨፍለቅ ተባብራችሁ ስትቆሙ ከማየት በላይ ተላላኪነት የለም። ወይስ ሌላ ስም እናውጣለት? ግራ ገባን እና እኛ እኛ አላልናችሁም፣ ራሳችሁ ናችሁ እንትን ያላችሁት። ኢሳያስም ከሀገሩ ግብፅ ሚዲያዎች ጋር ባደረገው ቃለ ምልልስ ይህንን የደገመው በነገራችን ላይ ሰውየው ከሀገሩ ግብፅ ሚዲያዎች ጋር ባደረገው ቆይታ በጣም በርካታ ጉዳዮች ነው ያነሳው። ያስቃል። መስታወት እንዴት እንደዋሸው እራሱ እንዴት ነው የሚያው የሰውየው ወይ? ማንነኝ ብሎ ነው የሚያስበው? ይገርማል፣ ይገርማል በጣም ምን አለ ሱዳን፣ ደቡብ ሱዳን፣ ኢትዮጵያ ምናምን ሰላም አይደሉም፣ እኛ ግን ሰላምነን ምናምን አለ። ሰላም እኮ ሰላም ለመረ መበጥበጥ እኮ ሰው ያስፈልጋል። ማን ይበጥብጥ? አዛውንትና ሽማግሌ ያለበት ሀገር ይዞ ጥሞና ላይ ናቸው እነሱ። ምንም ሊሉ አይችሉም። ለመበጥበጥም እኮ ሰው ያስፈልጋል። ኤርትራ እኮ ለዛ ወግ ማዕረግም አልታደለችም እኮ ለዚህ ደግሞ ምስክርነቱ ማንነ ታውቃለ። የራሳችሁ ቡችላ ስሙት። ሰላሳ ዓመት ወጥተው ወጥተው እዛው ያረጁ አሁንም ለማረጀት ትንሽ እያኮበኮበ ያሉ ወጣቶችም አሉ። ወደ ኤርትራ ለመመለስ እድሜ ልካቸው እንዳለሙ፣ አንዳንዶቹ ውጭ ሞተው አገራቸው መት የማይቀበሉ 50 ሺህ ብር ካልከፈልክ አትገባም አስክሬን ኤርትራ መንግስት፣ አስክሬን ለማስከፈል 50 ሺህ ብር ናፋን የሚቀበላቸው አስከሬን የማትቀበል አገር አስከሬን የማይቀበል መንግስት ይዘው አጆ ወደ አፎም ወደ ኤሬ የአፍሪቃ ከኢየሱስ በታች አንተ ነው እኮ እዚህ ምድር ያለው። እኔ እንደዚህ ብላ የተናገረችው ሴትዮ አመጣላቸዋል። ያው እንደሰማችሁት ነው። ሰው የለም። አደለም፣ ሰላም ለመበጥ አደለም፣ ጥያቄ ለማንሳት ዜጎች ድምፅ ሲያሰሙ ለመስማት አደለም። እንደሰማችሁት ለመቀበሪያ ገንዘብ ያስፈልጋል። ለመቀበሪያ ሰው የሌለበት ሀገር ታቅፈ ኤርትራ ውስጥ እኮ ሰላም አይደለም ያለው። ድንዛዜ ነው። ሰላምና ድንዛዜ እየለየ መፍዘዝ ነው ያለው። ፈዞ ነው፣ ዜጎቹ ፈዘዋል፣ አፍዝዟቸዋል ማለት። ሀገሪቷ ላይ ወጣት የለም። ታዲያ ማን ይበጥብጣል? ሲጀመር ሱዳንም ደቡብ ሱዳንም ኢትዮጵያ ውስጥ ጉዳይም የሚያተራምሰው ማን ነው? ቀጠናው እኮ ሰላም እንዲሆን ይሄ ሰውዬና ላኪው ናቸው እጃቸውን መሰብሰብ ያለባቸው። ከዛ ቁጭ ብሎ ስለ ምዕራባውያን ስለምናምን አንድ ስለ ኤርትራ እኮ አያወራም። አንድ ኤርትራ ውስጥ ስለሚጀምረው ፕሮጀክት ምናምን እኳ አያነሳ። ልክ እዛ ሀገሩ ሁለት ጋዜጠኛ አስቀምጦ ዝም ብሎ ስለ ሰው ሀገር እንደሚያማው ሚዲያ ላይ ቁጭ ብሎ የሰው ሀገር ያማል፣ ምዕራባውያንን ያማል። ሰውየው መስተዋቱ ዋሽቶታል። እሱ ፈላጅ ቆራጭ እንደሆነ ነው የሚያስበው። እዚህ ቀጠና ላይ አይደለም አይደለም ማለት ቀጠኗ በሙሉ እኮ ቲፒኤልኤፍ አይደለም። ሁላችንም የሳህል ጓደኞቻችሁ አይደለንም። ሰዎቹ ምን ነቅጧቸዋል? ጤና የላቸውም እንዴ? ጤና ማጣት ነው ምንን ነው? ያም የራሳቸው ቡችን ላይ መሰክራል። ማለት በቃ እያንዳንዱ ትንታኔያቸው እያንዳንዱ ከምዕራባውያን ጋር ምናምን መላፋት ያምረዋል ማለት እዚህ እንትን የሚሉት ምዕራባውያን ናቸው ምናምን ያ ሁሉ ምዕራባዊ ሀገር እዚህ ጅቡቲ የመጣ ምን እንትን ሲል አንድ ቀን ተናግሮ ማያቅ ሰውዬ፣ የኢትዮጵያን ወደ እንትን መግፋት። ምን አይነት ምቀኛ ሰውዬ ቢሆን ነው? ግን ይግርመኛል። ማለት ምን አይነት ግብፃዊ ብትሆን ነው እንዲሆንከው። ከዛ ሌሎቹ እኮ ሰላም ናቸው ምናምን ምናምን ይላል። ስለ ጂኦ ፖለቲክስ ምናምን ያወራል። ማናንተ ብሎ መጠየቅ በጣም ወሳኝ ማናት አቅምን አውቆ መኖር በጣም ጥሩ ነገር። ሰውየው አቅሙን ያውቃል። ገፋፍተው ገፋፍተው ነው እንትኑስ ይጨምሩት ያሉት። ያ አያስኬድም። አይመጣውም። ትክክል አይደለም። ትክክል አይደለም። እና አቶ ኢሳያስ በቃ ለምልልሳቸው የኢትዮጵያን አቅም የዘነጉ ይመስላል። አሁን የምንመለከተውም ትንሽ ይሆን አሁናዊውን ነገር የመረዳት ከህወሓት ጋር ተመሳሳይ የሆነ በሽታ እንዳለባቸው ተቸንክረዋል። ህወሓትም እንደምታውቁት አሁናዊውን ፖለቲካ አትገመግምም፣ አታይም፣ አታነጽርም፣ ዝም ብላ ኢሳያስ ያላትን ነው የምትለው። አሁን እነዚህም ይሄም ሰውዬ ያንኑ ነው የሚለው፣ በቃ ያንኑ መሰል ሙዚቃ ነው የሚሞዝቀው ማለት ነው። እናም ይሄ ዜጎች ሞተው እንኳን የማይቀበሩባት ሀገር የሰራ ሰውዬ ነው። አሁን በሰላም እንትን የሚለው እኔ አንዳንዴ ለኢሳያስ ጥብቅና ለመቆም የሚዳዳቸው ሰዎች በጣም ነው የሚያስቁኝ። ተመልሰህ የማትገባበት ሀገር ፈጥሮልህ ሀገርን ማየት ማትችልበት ሁኔታ ተፈጥሮ የገዛ ዘመድና ቤተሰቦችን ሶስተኛ ወገን ሀገር ላይ ጠርተህ ለሰላምታ ሰላም የምትል ሰው እንዲህ አይነት የለየለት አምባገነን ለማሞካሸት ከዳዳ ጤነኝነትን መታየት ነው ያለብህ። ጤነኝነትን መታየት ነው ያለብህ። ሌሎቹስ ስለከፈላቸው ነው ምንም እንትን አይላችሁ። በጣም ነው የሚያስቀኝ። ግን በዚህ ሰውዬ ግብፅ መሄድ ከኛ የተሻለ ምርጫና አማራጭ እየፈለገ ነው የሚል እንትን ውስጥ የገቡት እንትኖች ህዋቶች እነ ሞንጆሪ ነው የሚመሩት ኃይል ሀራ መሬት ላይ ተጋሩ ኢትዮጵያውያን ላይ ተኩስ ከፍቷል። ሀራ መሬት ያሉ የትግራይ ወጣቶች ላይ ጥይት የተኮሱ ነው እነ ሞንጆሪ ነው ህወሀት በቃ። ይሄ ናት እኮ ምን ስንል ነበር እኛ ከሳምንት ከ15 ቀን በፊት ህወሀት ትተኩሳለች። ህወሀት ማንም ሁን ማንም ሁን ከየትምና ህወሀት አትሆንም። ህወሀት ለትግራይ ህዝብ አትጠቅምም። ህወሀት ከዚህ በላይ ኤግዚስት ማድረግ የለባትም ካልክ ትገልሃለች እያልን ነበር። ይኸው እሱ መሆን ጀምሯል። ሀራ መሬት ላይ መተኮስ ጀምራለች። ሀራ መሬት ላይ መተኮስ የጀመረችው ደግሞ በኢሳያስ ቀጥተኛ ትዕዛዝ ነው። ይሄንንም ከቀናት በፊት ስናነሳ ነበር። ኢሳያስ ህወሀት በትግራይ ለኢሳያስ እንቅፋት ሊሆኑ ይችላሉ ብለው ያሰቧቸውን ሀራ መሬት ያሉ ወጣቶች ላይ ህወሓት እንድተኩስ ትዕዛዝ አስተላልፏል ስንል ነበር፣ ስናነሳ ነበር። ያንኑ ማስፈጸም ነው የተያያዙት። ግን ዋነኛው ጥያቄ ለኢሳያስ እንደዚህ ሆኖ መምጣት ለኢሳያስ በቃ ደንበኛ ዋነኛ ተመራጭ ለኢሳያስ አንደኛ ሆኖ ለመምጣት እንዲህ ስትፍጨረጨሩ የረሳችሁት አንድ ነገር አይደለም። ለገዣችሁ ለገዛችኋቸው፣ ራሱ ምርጫ መሆን አቁማችኋል። ስሟት፣ እቺን ቡችላችሁን ለነገሩ እነ ደብረ ጽዮን የሚባሉ እማይረቡ የሰገዱለት ያጎበደዱለት፣ ደብረ ጽዮንን ይዘህ የምታሸንፈው ትግል የለም። ደብረ ጽዮን ሊሸኝ ነው የሚገባው። በእነ አማኑኤል በእነ ደብረ ጽዮን የሚመራ ፓርቲ ቁም ነገር ኑሮት ህዝብን ያሻግራሏችሁ እንዳታስቡ። እችው የራሳችሁ ሰው እናንተን ይዞ ድል አይታስብም። እናንተ አትጠቅሙም፣ አትረቡም፣ ተሸናፊ ናችሁ። የውድቀት ማሳያ ናችሁ ተብላችኋል። እንግዲህ ምን ይደረግ፣ ምን ይደረግ? በነገራችን ላይ የፌዴራል መንግስቱ ለጊዜ አስተዳደር የያዘውን በጀት ይዟል። እንግዲህ አሁን ይለይላችኋል። በጣም ትክክለኛ ውሳኔ ነው። በነገራችን ላይ ይሄ በኢትዮጵያ በጀት፣ በኢትዮጵያ ገንዘብ፣ በኢትዮጵያ ሀብት ኢትዮጵያ ላይ ጠላት ሆኖ መምጣት ይሄ በጣም ትክክል አይደለም። በጣም ትክክል አይደለም። መንግስት ይህንን ውሳኔ ከወሰነ በጣም ትክክለኛ ውሳኔ ነው። እንዴ ለትግራይ ህዝብ በሚበጀት በጀት የትግራይ ህዝብ የሚፈለገውን መሰረተ ልማት አያገኝ፣ የመንግስት ሰራተኛው ደሞዝ አይከፈለው፣ መምህራን ደሞዝ አይከፈላቸው፣ እነኚህ ሰዎች ትጥቅና መሳሪያ እያሟሉበት እስከ መቼ ነው? ይገርማል እኮ ህወሓት እኮ ጊዜ አስተዳደሩን ተከልላ በያዘችው መንግስታዊ መዋቅር እኮ ነው ይህን ሁሉ ብጥብጥ የምትፈጥረው። ከዛ ጊዜ አስተዳደሩ ደግሞ እዛም እዚህም እዛም እዚህም እያለ ሲጫወት ስንት እንትን ነገር ይላል። ከባድ እኮ ታደሰ ወረደ የሚያደርገው ነገር በጣም ከባድ። ግን በዚህም ተባለ በዛ እነኚህ ሰዎች ብዙ የሚያይኖራቸው ማንጸር እኮ እንችላለን። አሁን የኢትዮጵያ መንግስት ያለበትን ኢትዮጵያ ያለችበትን ከፍታና እነኚህ ሰዎች እየሄዱበት ያለውን ቁልቁለት ከህዝብ ቁቡልነት አንጻር እኔ ሻዕቢያ ኪሳራውን የምታውቁት ማለት ነው። ህወሓትን ሊጠቀምበት ባሰበው መጠን ሊጠቀምበት እንደማይችል አንዱና ዋነኛው ሌላው ማሳያና ማስረጃ ሊሆነን የሚችለው ምንድን ነው? ህወሓት ከዚህ ቀደም እንደነበራት አይነት ተቀባይነት በትግራይ ህዝብ ዘንድ የላት። የትግራይ ህዝብ በአማራጭነት የሚሰማው የሚቀበላቸው ከህወሓት የተሻለ ተደማጭነት ያላቸው ኃይሎች መሀል ሀገር አሉ። አሁን ህወሓት አስተባብራ የትግራይን ህዝብ ቢዛ ለሻዕቢያ ልትዋጋለት አትችልም። የትግራይ ህዝብ ያንን ማድረግ አይፈልግም። ይልቅስ ለሻዕቢያ ብላ የትግራይ ህዝብን መውጋት ትጀምራለች። ሐራ መሬት ያሉ የትግራይ ወጣቶች የትግራይ ህዝብ አንድ አካል ናቸው። ነገ ወደ ተቀረው የትግራይ ህዝብም ትቀጥላለች። ህወሀት ገንዘብ ስታጣ፣ ጠላት ስታጣ ዘመድ ምናምን አትልም። ሁሉንም ነው የምታጠቃው። ይሄ ማንነቷ የኖረችበት ነው። ይሄ የህወሀት ትክክለኛ መልኳ ነው። ህወሀትን የሚያውቃት ያውቃል። በታሪኳ የኖረችው ወደፊትም የምታደርገው እሱን ነው። ግን አሁን ዘመኗ ቁልቁል ነው እየሄደ ያለው። አሁን ጨዋታው እያበቃላት ነው። መቀጠል አትችልም መቀጠል አትችልም። አደለም እሷ ተላላኪ አትበሉኝ የሚለው ተላላኪ መቀጠል አይችልም ሻቢያ የሚባል ሁለቱም አብቅቶላቸዋል። ያሳዝናል አመጣጣቸውም አመጣጣቸውም አሟሟታቸውም አንድ አይነት ነው አንድ አይነት ነው። አብረን ካልሞትን አይሆንም ነው። አብረን በሰላም ከምንኖር ከተቀረው ህዝብ ጋር ሌላውን ህዝብ አቆርቁዘን እንሙት ነው እነኝህ ሰዎች እያሉት። ሌላውን ህዝብ አታቆረቁዙም፣ ራሳችሁ ችላችሁ ትሞታላችሁ። ምክንያቱም ኢትዮጵያ ነገሯን በብልሃት ነው ያዘችው። አካሄዷን በብልሃት ነው ያዘችው። ኢሳያስ ግብፅ ቢሄድ የትም ቢሄድ የትም ቢሄድ አያዋጣውም። መጨረሻው እንደ ሶማሊያ መሆን ግብጾቹ ሶማሊያን አኩርፈዋት አሰር ሸሄድ ባለፈው እንዴት እንደተቀበሉ ታይታችኋላ። ለምን ከኢትዮጵያ ጋር እኮ ተነጋገረን። ኢሳያስ ወደ ቀልቡ ቢመለስ ለዘላቂ ጥቅሙ የምታዋጣ ኢትዮጵያ ነበረች። ግን የህይወት ዘመን ኒሻን ተሸላሚ ተላላኪ ስለሆነ ወዶ ገብ ግብፃዊ ስለሆነ ምን ማድረግ ይቻላል? ታዲያ የኤርትራ ህዝብ ጣፈንታ ምናምን አያሳስበውም። የእሱ አምባገነናዊ ስርዓት የእሱ የአንድ ግለሰብ ዋን ማንሾ የሆነ ሀገር ፈጥሮ በቃ ብቻውን እንደፈለገ ነው የሚሆንበት። ብቻውን ብቻውን እሱ ብቻ ፈላጅ ቆራጭ ሀገር ከውስጥ ዘግቶ ከዛ ደግሞ ሰላም ና ይላል። ቅድም እንደሰማችሁት ይሳለቃል። ማለት ከዚህ በላይ ዜጋን መናቅ የለም። ዜጎቹን ምን ያህል እንደናቃቸው ነው እኔ ገባኝ። ለዜጎቹ ያለውን ንቀት፣ ለሀገር ህዝብ ያለውን ንቀት ክብር ማጣት በደንብ አድርጎ ነው ያሳየው እና እነኝን ነገሮች ሁሉ ግጥም ጥም ጥም ጥም አድርገን ስናይና ስንመለከት ግን ኢትዮጵያ ወደ አሰበችው ቦታ ትቀጥላለች። እንዲሁም ኢትዮጵያ በጣም በጣም ዓለም አቀፍ ህግን አብሮ መኖርን ነገን እንዲሁም ደግሞ ዘላቂ ሰለሜታ ለማስፈን እየታተረች ዘላቂ ጥቅምና ዘላቂ ሰላምን ለማጽናት፣ ባላንስ አድርጋ ለመሄድ እየሞከረች ስለሆነ ነው እንጂ ጥያቄዋን ለመመለስና ለማስመለስ እናንተ በምታስቡትና በምትፎከሩበት መንገድም አንድ ቀን አይፈጅባትም። እሱንም በደንብ አርጋችሁ መርሳትና ማስታወት የሌለባችሁ ጉዳይ ነው። እኛም እየተመላለስን እንደዚህ እናስታውሳችኋለን ለማለት ነው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ደግሜ ላለው ፈጣሪ ኢትዮጵያና ህዝቦቿና ብዙቶ ባርክ። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ውዴ ዮሐንስ ኮርነር ቤተሰቦች ቸር ቆዩን፣ የነገ ሰው ይበለን። ቺርስ